እስከ 2 ሚሊዮን ብር ቅናሽ የተደረገበት የመጨረሻው ብሎክ ተለቀቀ። ዲኤምሲ ሪል ስቴት በለቡ መብራት ኃይል እያስገነባው በሚገኘው ግዙፍ የመኖሪያ መንደር ውስጥ ዝቅተኛ የወለል አማራጮችን ይዞ ነጻነቱ እንደተጠበቀ በወለል 6 አባውራዎችን ብቻ ያዘውና አራት ንፍቶች የተገጠሙለት የቪላ ቤት ዲዛይን ያላቸው ቤቶችን በ8% ቅድመ ክፍያና እኛ ባመቻችን ለውጥ እስከ 20 ዓመት በሚቆይ የባንክ ብድር ቤትዎን የግሎ ያድርጉ። ልብ ይበሉ፣ ዝቅተኛ ወለላ ያሉ ቤቶችን ለ20 ደንበኞች ብቻ ያውታን ስለሆነ እታች ባለው ስልክ ፈጥነው ይደውሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ሁሉ፣ ሰላም ሁሉ፣ መልካም ከኛ ጋር ሁሉ ሰላም ነው። በመላው ዓለም ላይ ለምትገኙ ኢትዮጵያኖች በሙሉ እጅግ በጣም አስደሳች የሆነ መረጃ በተለይ ለኢትዮጵያ ንግድ ባንክ ደንበኞችና የኢትዮጵያ ንግድ ባንክ አካውንት ከፍታችሁ ገንዘብ ላስቀመጣችሁ በሀገር ውስጥም በውጭም ለምትገኙ ሁሉ በዚህ ሰዓት እጅግ በጣም አስደሳችና ደስ የሚል መረጃ ወጥቷል። ይህንን ደስ የሚል መረጃ እንግዲህ ሙሉ ዝርዝሩን ወደ እናንተ እናደርሳለን። ሌላውና እጅግ በጣም ደስ የሚል መረጃ ደግሞ የመንግሥት ሠራተኞችን የቤት ችግር የሚቀርፍና ከ41 ሺ በላይ የመንግሥት ሰራተኞችን የቤት ባለቤት ያደረገ አዲስ ስምምነት ስለመደረጉ ሰምተናል። እሱንም በዝርዝር ወደ እናንተ ከማድረሳችን ባሻገር ቤተ መንግሥቱን በተመለከተ አዲስ መረጃ ወጥቷል። በዚህም ወደ ሆቴልነት ሊቀየር ስለመሆኑ የወጣ መረጃ አለ። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ በዛሬው ዕለት ዛሬ ማለትም ግንቦት 16 2017 እጅግ በጣም ደስ የሚሉ መረጃዎችን በተከታታይ ወደ እናንተ የምናደርስ ነው የሚሆነው። በተለይ ለንግድ ባንክ ደንበኞች እና ንግድ ባንክ ላይ አካውንት ከፍታችሁ ገንዘብ ላስቀመጣችሁ ሁሉ በዚህ ሰዓት የወጣ አዲስ መረጃ ስለመኖሩ አውቀናል። ነገር ግን የመንግሥት ሠራተኞች የቤት ችግርን ሊቀርፍ የሚችለው አዲሱን አሰራር በተመለከተ ይህንንም እንግዲህ ከኢትዮጵያ ንግድ ባንክ በኩል የተያያዘ መረጃ ነው። እሱን በማስቀደም የሁሉንም አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በሀገራችን ኢትዮጵያ በተለይ ከቅርብ ጊዜ ወዲህ የመንግስት ሰራተኞች ላይ የቤት ችግር በስፋት ይታያል። ከዚህ በተጨማሪም እንደሚታወቀው በዚህ ሳምንት ውስጥ የመንግስት ሰራተኞች የደሞዝ ጭማሪን በተመለከተ እጅግ ከፍተኛ የሆነ ድምፅ መሰማቱ ይታወሳል። ታዲያ ከዚህም ጋር ተያይዞ በዛሬው ዕለት በመዲናችን አዲስ አበባ ውስጥ ላሉ የመንግሥት ሠራተኞች የቤት ባለቤት ለማድረግ ያለመ ስምምነት መደረጉ በዚህ ሰዓት ተሰምቷል። ስምምነቱ የተደረገው በአዲስ አበባ ከተማ አስተዳደርና በኢትዮጵያ ንግድ ባንክ መካከል ነው። በዚህ ስምምነት ከአርባ ሺህ በላይ የመንግሥት ሠራተኞች የቤት ባለቤት ለማድረግ እንደታሰበም ተገልጿል። የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ የሚሆን 120 ቢሊየን ብር ማዘጋጀቱንም አስረድቷል። ብድሩ የሚመለሰው በ20 ዓመታት ውስጥ መሆኑን የተናገረው የኢትዮጵያ ንግድ ባንክ የተዘጋጀው ብድር የቤት ባለቤት ለመሆን ለተደራጁ ማህበራት የሚሰጥ መሆኑንም ጠቅሷል። የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ ወጪ 75 በመቶ ብድር ለማህበራቱ የሚለቀው ማህበራቱ 25 በመቶውን ቆጥበው እንደሆነም ነው የተጠቀሰው። ይህ ማለት አንድ የቤት ባለቤት ለመሆን በማኅበራቱ የሚታቀፍ ሰው ከአጠቃላዩ የቤት ወጪ በማኅበራቱ በኩል የቤት ወጪ 25 በመቶ አስቀድሞ መቆጠብ ይጠበቅበታልም ተብሏል። ቤቶቹ በሦስት ዓመታት ውስጥ ይጠናቀቃሉ ተብሎ ይጠበቃል የተባለ ሲሆን የኢትዮጵያ ንግድ ባንክ ብድሩን ለማኅበራቱ ከተለቀቀበት እስከ አራት ዓመት ድረስ ወለዱን እንጂ ዋናውን ብድር እንደማያስከፍልም አስረድቷል። ከዚሁ ጋር በተያያዘ ለኢትዮጵያ ንግድ ባንክ ደንበኞችና የኢትዮጵያ ንግድ ባንክ አካውንት ከፍታችሁ ገንዘብ ላስቀምጣችሁ ሁሉ በዚህ ሰዓት የወጣ እጅግ በጣም ደስ የሚል መረጃ አለ። አቶ አቤሲኖ የኢትዮጵያ ንግድ ባንክ ለረዥም ዓመታት ትኩረትን ትልልቅ የመንግሥት የልማት ፕሮጀክትን በመደገፍ ላይ አድርጎ ከመቆየቱ ጋር ተያይዞ የግሉ ዘርፍ በተለይም የታችኛውን የሕብረተሰብ ክፍል በሚጠበቅበት ደረጃ የፋይናንስ ተጠቃሚ ማድረግ አለመቻሉን ገልጸዋል። አሁን ባንኩ ላይ እንደ ግዴታ ተጥሎ የነበረው ይህ አቅጣጫ በመነሳቱ የፋይናንስ ተደራሽነትን ለማስፋት እንቅስቃሴ በማድረግ ላይ መሆኑን አቶ አቤሴኖ ተናግረዋል። ከሁለት ዓመታት በፊት ባንኩ በግሉ ዘርፍ የነበረውን የተሰጠ ብድር 72 ቢሊዮን ብር ገደማ መሆኑን የገለጹት አቶ አቤ አቤሴኖ በአሁኑ ጊዜ ከአምስት እጥፍ በላይ በማደግ ከ400 ቢሊዮን ብር በላይ መድረሱንም አመላክቷል። አቶ አቤ በዚህ ዓመት ብቻ ባንኩ ከኢትዮ ቴሌኮም ጋር በመተባበር ከ782,000 በላይ ለሚሆኑ ደንበኞች ከ8.8 ቢሊዮን ብር በላይ በዲጂታል የፋይናንስ አቅርቦት ማድረጉንም ገልጸዋል። ባንኩ የራሱን የሲቢኢ ብር አገልግሎት በመጠቀም ዲጂታል የብድር አገልግሎት ለመስጠት ቅድመ ዝግጅት ማጠናቀቁን የገለጹት አቶ አቤሴኖ በሙከራ ደረጃ የተሠራው ሥራ ከ24,000 በላይ ለሚደርሱ ተጠቃሚዎች ከ2.3 ቢሊዮን ብር በላይ ዲጂታል ብድር መስጠቱንም ገልጸዋል። አቶ አቤ የፋይናንሻል ቴክኖሎጂን በመጠቀም በኦሮሚያ ክልል አንድ ሚሊዮን ለሚጠጉ አርሶ አደሮች ለማዳበሪያ መግዣ ከ14 ቢሊዮን ብር በላይ ዲጂታል ብድር መስጠቱን ገልጸው ይህንኑ አበራታች እንቅስቃሴ ወደ ሌሎች አካባቢዎች ለማስፋት እየተሠራ መሆኑንም አመላክቷል። ባንኩ ከ112 ቢሊዮን ብር በላይ ፋይናንስ ከ349 የኮንደሚኒየም ብድር አገልግሎት መስጠቱንም አቶ አቤሲኖ የገለጹ ሲሆን ከ10 ዓመታት በፊት በእምነታቸው ምክንያት ወደ ባንክ መምጣት ያልቻሉ ወገኖች ከወለድ ነጻ የባንክ አገልግሎት በመጀመር የባንክ ተጠቃሚ ማድረግ መቻሉ በፋይናንስ አካታችነት የተመዘገበ ትልቅ ውጤት መሆኑንም ገልጸዋል። አቶ አቤ ባንኩ ከ7 ነጥብ 1 ሚሊዮን በላይ ከሚሆኑ ከወለድ ነጻ የባንክ አገልግሎት አስቀማጭ ደንበኞች ከ180 ቢሊዮን ብር በላይ ተቀማጭ መኖሩን ገልጸው በዚህ ዘርፍ ከ71 ቢሊዮን ብር በላይ የፋይናንስ አገልግሎት መቅረቡንም አስረድተዋል። አክለውም በተለይ በሀገር ውስጥም በውጭም ለሚኖሩ የንግድ ባንክ ደንበኞች እስካሁን የተዘረዘሩትን አሰራር ተግባራዊ በማድረግ ከፍተኛ የሆነ ተጠቃሚ መሆን እንደሚችሉ ከባንኩ በኩል የወጣው መረጃ ወይንም መግለጫ ያመላክታል። ሌላው ቤተ መንግሥቱ ወደ ሆቴልነት ሊቀየር ስለመሆኑ አዲስ መረጃ ከመሰረት ሚዲያ በኩል ወጥቷል። መሰረት ሚዲያ ከወደ ድሬዳዋ የደረሰው መረጃ እንደሚጠቁመው ቤተ መንግሥቱ ወይንም በሌላ አጠራሩ የሰላም አዳራሽ የሚባል ሕንጻ ኒው ሌቭል ለሚባል ሆቴል ተሰጥቶ ወደ ሆቴልነት እንዲቀየር ተወስኗል ማለቱም ተገልጿል። ውሳኔው ጠቅላይ ሚኒስትር ዶክተር አብይ አህመድ ድሬድዋን የዛሬው ወር ገደማ ከጎበኙ በኋላ በርሳቸው ትዕዛዝ የመጣ መሆኑም ታውቋል። በቤተ መንግሥቱ ውስጥ የሚገኙ ቁሳዊ ንብረቶች ዳዊት አረጋይን የተባሉ አረጋውያን ለሚንከባከብ ተቋም እንደተሰጠና ቅርስ የሚባሉት ደግሞ በአንድ ክፍል ተሰብስቦ ተቀምጠው እንደሚገኙም ታውቋል ብሏል። ሚዲያችን በዚህ ዙሪያ ባደረገው ተጨማሪ ማጣራት ቅርጾቹ ተሰብስበው አዲስ አበባ ወዳሉ ሙዚየሞች ተለከው ቋሚ መቀመጫቸው እዚሁ አዲስ አበባ እንደሚሆንም ነው ከመሰረት ሚዲያ በኩል ያገኘነው መረጃ የሚያመላክተው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮ ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።